ምን እንደማደርግ አኔ ለዚህ አጥቶ ማለት ተኝታል ማለት ዝናብ ከሴቶች ጋር እንደምትወጣ ከጓደኛው ሚስት ጋር አብረህ እንዳደርክ እናም ቀርጻ ቪዲዮ እንደለቀክባት ነግሮኛል። በየሰበው የቤተሰብ ጉዳይ እያነሳሽ ልውጥ የምትው ነገር ነው። እግራ ገብ ቁጭ ተይ። ተውጣ ስላልኩ ነው የምትመጣ? ምን ማለት ነው? ማለትማ ማ እነሱ ሚስትህን ወስደው የለ አንተ ደግሞ። እኔ በመጀመሪያ አንቺ ለብሩ ሚስቱ አረለሽ ማስወጥቶሻል። አንቺ አሁን ጋለሞታ ነሽ። እኔን ጋለሞታ አንቺና? እኔን ያገናኘን ስራ በቀል ነው። ሌላ ምንም አይነት ግንኙነት የለም። እድል ነው፣ ተጠቀምበት ነበር ካልኩ፣ ተነሽ ውጪ።

ማህሊት ዝናን ለማማለል ደፋ ቀና ብትልም ሊሳካለት አልቻለም። ዛሬ ከእኔ ጋር የተጋደምሽ ነገ ከዛም ከዛም ጋር መተኛትሽ አይቀርም። አንቺ ጋለሞታ ነሽ፣ የምብሩክ ሚስት አይድለሽም፣ በማለትም አንቋሿታል። ዳጣ የማንነት ጥያቄ ሳይመለስ አርፍ ያልተኛም ብላለች፣ የቤተሰቦቿን ነገር እያነሳች። ብቻ ሰዎች ስለ ቤተሰብ መልካም ነገር ካነሱ እምባዋን እያቀረረች ትገኛለች። ሞገሴንም እባክህን አፈላልግልኝ፣ እንቅልፍ አልወስደኝ አለ እያለችው ነው ሉላ ሞገሴን ከመሃሊት ጋር ተኝታሃል ወይ በማለት በግልጽ ትጠይቀዋለች። እሱም ድንግጥ ብሎ ማንነው ነው እንደዚህ ያለሽ በማለት ይጠይቃታል። እሱማ ዝና ነበር እንደዛ ያለኝ ግን አመንሽው ሲላትም፣ አያላመንሁትም መሀሊት ብሩኬ እንዳንተ ጀግና ነው። ግን ደግሞ አንተ በጣም ጀግና ብትሆንም እሱም ያንተ ተመሳሳይ ነው። ልጁን አሳክሞ ከመጣ ከሞገሴ ጎን ይቆማል፣ እርግጠኛ ነኝ። ስለዚህ ሞገሴ ብሩክ ከመምጣቱ በፊት ይወገድ በማለት ተንኮል አሳይተዋለች። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች፣ እንደምናላችሁልኝ በያላችሁ በሰዓት አቆጣጠር ሰላማችሁ ብዝት ይበል እያልሁ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ። ማህሌት ባለ ተክለ ሰውነቷ ወንዶችን ለማማለል ተክናበታለች። እና አሁን ዝናን ለማማለል ያልሆነችውን ሆና መጣች። እናም እንግዲህ አለባበሷ ሰውነቷን በደንብ ግልጽ አድርጎ የሚያሳይ ነበረ። ዝና ግን አልበገርም ብሏል። ማሊት ከሰውነቷ ጋር ባህሪዋን አለስልሳ እሱን ለማማለል ደፋ ቀና እያለች ነበረ። እሱ ግን በፍጹም ሊያያት አልቻለም። አንቺ ይህን እድል ተጠቅመሽ ልታማል ሞክረሽ ነው፣ ግን ደግሞ ባለቤቴም በጣም ማፈቅራት አለው። ከአንቺ ጋር ምንም ነገር ማድረግ አልችልም። ሌትን ባለቤትህ ከሞገሴ ጋር ናት። ስለዚህ አንተ ሌላ ሴት ማግባት ትችላለህ። ለምን እሷን አተዋትም? ከሷ የሚበልጡ ብዙ ቆነጃጀቶች ይኖራሉ። ግን ደግሞ ትዳር በቁንጅና አይደለም። ቁንጅና ብቻውን ምንም አያደርግም! ለትዳርም መስፈርትም አይሆንም በማለት ብቻ ለትዳር ብዙ መስፈርቶች እንዳሉ አንድ ባንድ እያስረዳት ነበር። በመጨረሻም ከብዙ ክርክር በኋላ አንቺ ውጭልኝ፣ አሁን አንቺና የተገናኘ ነው በስራ ጉዳይ ነው እንጂ በዚህ ጉዳይ አይደለም። ስለዚህ ውጭ፣ ብሩኬ እንኳንም ፈታሽ። አንቺ አሁን የብሩኬ ሚስት ሳትሆኚ አንድ ተራ ጋለሞታ ነሽ በማለትም ሞራሏን ነክቷታል። ሌት ሞገሴን ለመግደል ያዘጋጀችው ወንበዴ አሁን ላይ ዳጣን እየተከታተላት ይገኛል። ዳጣም እንግዲህ ሞገሴን በአካል አላገኘችውም፣ ብቻ ግን በስልክ ያለውን ነገር እያወሩ ነው። ወንበዴውም ከኋላ ሆኖ እሷን እየተከታተላት ይገኛል። እሷ ግን እንደሚከታተላት አላወቀችም። ሉላ ከአስር ዓመት ቆይታ በኋላ ዛሬ ንጹህ አየር ተነፈስሁ በማለት ከባለቤቷ ጋር ሽርን ጉድ እያለች ትገኛለች። ብቻ ከምትወደውና ከምታፈቅረው ጋር ስለሆነች ዓለምን የጨበተች አትመስሏል። በወሬያቸው መካከል ሉላዬ፣ ሰርተሽኮ አበልተሽኝ አታውቂም ግን አብልቼ አላቅም ስትለውም፣ በእጅሽ ጎርሽ አቃለሁ እንጂ አንቺ የሰራሽውን ምግብ በልቼ አላቅም። አንቺ ግን ለዝና ትሰሪለታለሽ ወይ በማለትም ጠይቆ ነበር። ሰራተኛ ስለሌለ እኔንኝ እያበሰልሁ የማበለው ግን ደግሞ እንደዝና መቼም አትቀናም በማለት በጨዋታቸው መካከል ብዙ ነገር ትለዋለች። በመሀልም ሉላ ግን በኔ ተስፋ ቆርጠሻል አይደል? በማለትም ጠይቋት ነበር። በፍጹም በአንተ ተስፋ አልቆረጥሁም። ምክንያቱም አንተ በማትችልበት ደረጃ ሆነ ነው እንጂ አሳልፈህ እንደማሰተኝ 100% እርግጠኛ ነኝ። ስለዚህ በአንተ መቼም ተስፋ አልቆረጥሁም በማለት ተስፋም ሰጠዋለች። ከዚህ በኋላ ግን አሳልፈ ባሰጠኝ በጣም ደስ ይለኛል። እንግዲህ እሱ ያደረገውን ማድረግ ትችላለህ። እሱም ማፈፍ አድርጎ እስካሁን ድረስ እንደ ውሻ አንገቴን ደፍቻለሁ፣ ከዚህ በኋላ ነብር እሆናለሁ በማለት ኮንፊደንስም ተሰምቶታል። እሷም አበረታተዋለች።

እና ቅድስት ብሩኬ ምሳሌ መሻልና ለመሻሏን እርግጠኛ ሆኖ ስላልነገራቸው በጭንቀት ይገኛሉ አሁን ሲመጡ ደህና ሆና ትመጣ ይሆን ወይስ ደግሞ ችግር ይፈጠራል በማለት እያወሩ ነው በዚህ መሀል ታዲያ ዳጣ አንድ እያለ ስለዚህ አትጨናነቂ በማለት በፈጣሪዋም እርግጠኛ ሆናለች ሀሊት ከፍራታ ጋር ከተፎካከረች በኋላ ዝና ለማማለ አሁንም ድጋሜ ተነስታለች። እንግዲህ መንገድ ላይ ተገናኝተው ነበርና ለምን አትነቃም በማለት ጨዋታውን ትጀምርለታለች። እሱም እንግዲህ በዛይኑ እየገላመጠ አትነቃም ማለት ምን ማለት ነው በማለት ደጋግሞ ይጠይቃታል። ስለ ቁንጅናና ስለ አቆነጃጀት እያወራችሁ ነበረ? እንግዲህ እንደኔ አይነቱ ለማለት ፈልገች ነው በማለት ብቻ ጨዋታው እንደገባው በእርግጠኝነት ያሳብቅበት ነበር። ላ ከሞገስ የጭላ የተኝታ ነበርና ሉላዬ ምንድነው ያ ማረሽ በማለት ይጠይቃታል። እሷም እንግዲህ ንጹህ አየር ነው የናፈቀኝ ውጪው ፀሐዩ ሰው ብቻ ትራንስፖርቱም ናፍቆኛል በማለት አንድ ባንድ ታጅ ጎደጉድለታለች። አሁን ተነሽና እንውጣ። ስለዚህ አሁን መውጣት የለብንም ወደ ማታ እንወጣለን ብትለውም በፍጹም አሁን ነው መውጣት ያለብን እኔን አታምኘኝም ማለት ነው። በሽታ ለምሳሌም አውርታ ነበረ። ምሳሌ አባቷ ሂንታክል ዋጋ ከፍሎላት እዛ ሀገር ሄደው እሷ ግን ስታድግ አንዱን አግብታ ኮብልላ ብትሄድበት ብሩኬምን ይወጣዋል። አይ እንደዚህማ በፍጹም አታድርግም በማለት ቅድስት ተከራክራላታለች። አለች እናና መሐሌት ወንበዴውን እየጠበቁ ነበርና ሰዓቱን ሲያሳልፍ ዝና እንዳልሆነ ሆነ። እንዴት አይነቱን ሰው ነው የቀጠርሽው? ጭራሽ ቀጠሮ የማያከብር ሰው ሰው ይገላል ብለሽ ታስቢያለሽ? በማለት አንድ ባንድም አንዳንድ ነገሮችን ሲላት ነበር እሷም አፈፋ አድርጋ ዝናይ ራስ መሃል እንዴ ከሰነበትሽ፣ ዘንብተሽ ዛሬ ነው እንዴ የምጠየቅኝ በማለት ብዙ ነገርም አውርተዋል። ዱላ ሞገሴ ቃል በገባው መሰረት ወጣ እየተዝናናች ትገኛለች። አለምን ሙሉ በሙሉ የጨበጥኋት እየመሰላት ትገኛለች። በጣም ደስ ብሏታል። ብቻ በመሃል አንዳንድ ነገሮችን አወሩ። አሁን መግባት አለብን፣ ማታ ተመልሰን ብንወጣ ይሻላል። እንያዛለን። እኔም ወንድ ነኝ፣ እሱም ወንድ። ስለዚህ ዝም ብለሽ ተዝናኚ በማለት ተስፋም ሰጥቷት ሁላም አፈፋ አድርጋ እኔ የሰው ሰው ነው፣ ፈንክቼ የወጣሁት ነኝ። አንተም ደግሞ የሰው ሚስት ነው ይዘህ ያለኸው። ስለዚህ አንዳንድ ነገሮች ሊከሰቱ ስለሚችሉ ወደ ውስጥ ንግባ፣ በማለት የእሷን ትዕዛዝም ሰምቷል። ውድና ክቡር የሆናችሁ የቻናሌ ቤተሰቦች፣ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ፣ ይነገ የቀጠለውን ይዤላችሁ እስከምመጣ መልካም አዳረው።